የባህል ስፖርቶችን ከመዝናኛነት ባለፈ ለአብሮነትና ለህዝቦች ትስስር ማዋል እንደሚገባ ተገለጸ። በማዕከላ ኢትዮጵያ ክልል 22ተኛው ሀገር አቀፍ የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል ባህላዊ ስፖርቶቻችን ለጠንካራ ህብረ ብሔራዊ አንድነታችን በሚል መሪ ሀሳብ በሆሳዕና ከተማ መካሄድ ጀምሯል። የማዕከላ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሸው ጣሰው በውድድሩ መክፈቻ ላይ ባደረጉት ንግግር ባለፉት 30ና 40 ዓመታት ውስጥ ስፖርት ለጤንነት፣ ለፍቅር፣ ለወዳጅነትና ለአንድነት እያልን የቆየም ቢሆንም በዚህ መን ደግሞ ስፖርት ለህብረ ብሔራዊነት፣ ስፖርት ከችግር ነፃ የምንወጣበትና ዜጎቻችንን የምንደግፍበት፣ እርስ በርስ የምንረዳዳበት፣ ህዝቦቻችንን የምናቀራርብበት መንገድ ነው ብለዋል። ባለፉት አርባና ሰላሳ ዓመታት ውስጥ ስፖርት ለጤንነት፣ ስፖርት ለፍቅር፣ ስፖርት ለወዳጅነት፣ ስፖርት ለአንድነት፣ ስፖርት ለምርታማነት እያልን ቆይተናል። አሁን የተወሰኑ ማሻሻዎች ማድረግ ስፖርት ለብሔር ብሔረሰቦችና ህዝቦች አንድነት፣ ለብሔር ለህብረ ብሔራዊነት አንድነት፣ ስፖርት ከችግር ነፃ የምንወጣበት፣ ዜጎቻችንን የምናጎልብትበት አንተ ትብስ እኔ ትብስ ብለን የምንረዳዳበት፣ ህዝቦቻችንን የምናቀራርብበት፣ የምናፈቃቅርበት ጉልበት ያለው መሳሪያ ስለሆነ ባህላዊ ስፖርትንም ዘመናዊ ስፖርትንም ለሁሉም ስፖርቶች የሀገራችን መንግስትና ፓርቲያችን ልዩ ትኩረት በመስጠት እየተንቀሳቀሰ ይገኛል። ኢትዮጵያ ዜጎቿን ለማስደሰት ሁሌም እየተጋጅ ትገኛለች ያሉት ዶክተር እንዳሸው ጣሰው ከስፖርታ ውድድር በተጓዳኝ እርስ በርስ በመነጋገር ለኢትዮጵያ ከፍታ ተወዳዳሪዎች መትጋት እንዳለባቸውም ተናግረዋል። ኢትዮጵያ ትልቅ ሀገር ነች። ከመቶ 35 ሚሊዮን በላይ ህዝብ የያዘች ሀገር ነች። ኢትዮጵያ በአፍሪካ ውስጥ አንዳንድ ሀገሮችን ደምረን ብናይ 15 18 ሀገሮች ተደምረው የኢትዮጵያን የቆዳ ስፋትና የኢትዮጵያን ህዝብ አክሎ ኢትዮጵያ ትልቅ ነች። ለወደፊትም ትልቅ ትሆናለች። እናንተ ልጆቿ፣ ከእናንተ የሚጠበቀው በስፖርታዊ ውድድር ጊዜ ስፖርታዊ ውድድር ማድረግ ብቻ ሳይሆን መመካከር፣ መፈቃቀር፣ ወንድማማችነት፣ እህተማችነትን ማሳደግ ከናንተ ይጠበቃልና በእውነት ዛሬ እያንዳንዱ ልዑክ የየአካባቢው መገለጫ የሆነውን እሴቱን ሲያቀርብ በጣም ልዩ ስሜት ነበር የሚሰማኝ። በሀገሪቱ ለዘመናዊና ለባህላዊ ስፖርት ዘርፍ እድገት ልዩ ትኩረት እንደተሰጠው የተናገሩት ርዕሰ መስተዳድሩ በዛሬው ዕለት በክልሉ ለመጀመሪያ ጊዜ እየተካሄደ የሚገኘው የባህል ስፖርት የዚህ ማሳያ እንደሆነም አንስተዋል። ባህላዊ ስፖርትንም ዘመናዊ ስፖርትንም ለሁሉም ስፖርቶች የሀገራችን መንግስትና ፓርቲያችን ልዩ ትኩረት በመስጠት እየተንቀሳቀሰ ይገኛል። የዚህም ምልክት የሆነው ዛሬ የምናከናውነው የባህላዊ ስፖርት ውድድርና ፌስቲቫል የጅማሮ ቀን የዚሁ መገለጫ ተደርጎ ሊወሰድ ይችላል። የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስቴር ዴታ አቶ መክዩ መሐመድ በበኩላቸው የውድድሩ ዓላማ ህብረተሰቡ በባህል ስፖርት ዘርፍ ተሳታፊና ተጠቃሚ እንዲሆን ማድረግ መሆኑን ገልጸው የባህል ስፖርት ማህበራዊ ግንኙነት እና መስተጋብርን በማሳለጥ የማህበረሰቡን ማንነት የመግለጽ ዓላማን ያነገበ እንደሆነም ተናግረዋል። የውድድሩ ዓላማ ህብረተሰባችን ባህል ስፖርቶችን ተሳታፊና ተጠቃሚ ማድረግ፣ ጠንካራ ህብረ ብሔራዊ አንድነታችን ማጠናከር ነው። የባህል ስፖርት ማህበራዊ ግንኙነት እና መስተጋብርን የማሳለጥ እና የማህበረሰብን ማንነት የመግለጽ አቅም ያለው ስፖርት ነው። ዛሬ ዘመናዊ ስፖርቶች ሆኖ የምናያቸው በአንድ ወቅት በየአገራቱ የባህል ስፖርቶች እንደሆነ ተናገሩት አቶ መኪዩ መሐመድ። የባህል ስፖርት ለዘመናዊ ስፖርት መነሻ ስለሆነ ተገቢው ጥበቃ ሊደረግለት እንደሚገባም አንስተዋል። አሁን ላይ በዓለም አቀፍ ደረጃ የሚታወቁ ዘመናዊ ስፖርቶች ትላንት የተለያዩ ሀገራዊ ሀገራት ባህላዊ ስፖርቶች ነበሩ። የባህል ስፖርቶችና ጨዋታዎችን ከባህላዊ ስብርታቸው ባሻገር ለዘመናዊ ዘመናዊ ስፖርቶች መነሻ በመሆኑ ተገቢውን ጥበቃ ሊደረግለት ይገባል። የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ለልሾ እንደገለጹት ስፖርት የሰው ልጆችን በአካልና በአእምሮ በማበልፀግ ጤንነታቸውን በኢኮኖሚ ምርታማ እንዲሆኑ በማድረግ ረገድ የሚኖረው ሚና ከፍተኛ ነው ብለዋል። ስፖርት የሰው ልጆችን በአካልና በአእምሮ በማሳደግ ጤንነታቸውን በማሻሻል በኢኮኖሚ ምርታማ እንዲሁም በማድረግ ረገድ ከፍተኛ ሚና ይጫወታል። የሀገራትን እና የሕዝቦችን ትስስር ማጠናከር የሚያስችል አቅም እንዳለው የተናገሩት አቶ ጌታቸው ለልሾ ስፖርት የሰላም፣ የመቻቻል፣ የአብሮነት፣ የልማት አጀንዳዎች ማስፈጸሚያ ስለመሆኑም ተናግረዋል። የሕዝቦችና የሀገሮች የመታወቂያ፣ የገጽታ መገንቢያ፣ የግንኙነትና የትስስር መድረክ መሆኑ ከጊዜ ወደ ጊዜ እየተሻሻለ አይመጣ ሲሆን የሀብት መፍጠሪያ መስክ ሆኖ እያገለገለ ይገኛል። እስፖርት የሰላም የመቻቻል፣ የአብሮነትና የልማትና የአንድነት አጀንዳ ማስፈጸሚያ መሳሪያ ተደርጎ የመወሰድ ችሉ እጅግ በጣም ከፍተኛ ነው። በስፖርት ዘርፍ የህብረተሰቡን ተሳትፎ ማጎልበት፣ የማዘወተረ ስፍራዎችን ማስፋፋት፣ የውድድር ስርዓትን ማጠናከር የመንግስት የትኩረት አቅጣጫዎች እንደሆኑም ኃላፊው አብራርተዋል። በስፖርት ዘርፍ የሁሉም የህብረተሰብ ተሳትፎን በማጎልበት የማዘውተሪያ ስፍራዎችን በማስፋፋት የተለያዩ የውድድር ስርዓትን በማጠናከር ተወዳዳሪ ስፖርተኞችን ማፍራትና የስፖርት ፖሊሲን ማጠናከር ዋናው የለውጥ መንግስታችን የትኩረት አቅጣጫ ነው። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ወይዘሮ ህይወት ማመድ እንዳሉት ሀገራችን ኢትዮጵያ የተለያዩ ባህላዊ ስፖርቶች ባለቤት እንደሆነች ገልጸው ባህላዊ ስፖርቶች ለረዥም ዘመናት በየአካባቢው መዝናኛ ከመሆን ባሻገር የአብሮነት ማሳያ ሆነው ሲያገለግሉ መቆየታቸውንም ተናግረዋል። ሀገራችን ኢትዮጵያ የበርካታ ብሔር ብሔረሰቦችና ሕዝቦች መኖሪያ የቆየ ታሪክና ባህል ባለቤት በመሆኗ የተለያዩ ባህል ስፖርቶች መፍለቂያ መሆኗ ይታወቃል። ባህል ስፖርቶች ለረጅም ዘመናት በየአካባቢው መዝናኛ ከመሆን ባሻገር የመሰብሰቢያና የአብሮነት ማጠራከሪያ ወሳኝ ኩነቶች ሆነው ሲያገለግሉ ቆይተዋል። የኢትዮጵያ ኢትዮጵያ የባህል ስፖርቶች ፌዴሬሽን ያሉንን ባህላዊ ስፖርቶች በመለየትና በማጥናት ታሪካቸውንና የግጋታቸውን በጠበቁ መልኩ የሚታወቁበትንና ና የሚለቡበትን እድል ከመፍጠር አንጻር በዓለም አቀፍ ደረጃ እንዲታወቁ የገጽታ ግንባታን ለመፍጠር እየተሰራ መሆኑንም ወይዘሮ ህይወት ማምር ተናግረዋል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ያሉንን ባህላዊ ስፖርቶች በመለየት በማጽናት ታሪካቸውንና ህግጋቶቻቸው በጠበቀ መልኩ የሚተዋወቁበትን የሚጠበቁበትንና የሚለሙበትን እና እንዲሁም በስፖርት ውድድርነት በማህበረሰቡ ዘንድ የሚዘወተሩበትእና እና የሚስፋፉበትን ብሎም ወደ ዘመናዊ ስፖርትነት ሊለወጡ የሚችሉበትን እንዲሁም በአለም አቀፍ ደረጃ እውቅና የሚያገኙበትን አሰራር ጥናት በማድረግ በኢትዮጵያ መልካም እሴት የሆኑትን ወንድማማችነትንና እህትማማችነትን በማጎልበት ህብረ ብሔራዊ አንድነታችንን በማጠናከር ትልቅ የገጽታ ግንባታ ለመፍጠር ስራዎች እየሰራ ይገኛል። በውድድሩ ከሁሉም የሀገሪቱ ክልሎች ከ1300 በላይ ተወዳዳሪዎች የሚሳተፉበት እንደሆነም ተገልጿል።